በድሮ ጊዜ አንድ ምስኪን አሳ አጥማጅ ከሚስቱ ጋር ይኖር ነበር። አሳ አጥማጁ በሕይወቱ በጣም ደከም ያለ ቀኑን ሙሉ አሳን በማጥመድ ላይ ተሰማርቶ አጥምዶ በሚያመጣው የተወሰኑ አሳዎች ለቁርስም ለምሳም ለእራትም ያደርጉታል። ነገር ግን ይህንን ሕይወት ሚስቱ አትወደውም ነበር። ሁል ጊዜ ምን አለ የተሻለን ነገር በኖረን አንድ አይነት ነገርን መብላት በተውን የተሻለን ነገር ብንበላና ብናገኝ እያለች ሁል ጊዜ ታማርራለች። በዚህም ለባሏ ፊትን ትነሳዋለች። ሁል ጊዜ ባሏ ዓሣ አጥምዶ ደክሞት ሲመለስ እሱን በአክብሮትና በፈገግታ መቀበል ሲገባት፣ ምንድነው ሁል ጊዜ ዓሣ ይዘህ የምትመጣው? ቤቱ እኮ ሁላ ዓሣ ዓሣ ማለት ጀምሯል። የተሻለን ነገር ለምን አትፈልግም? እኔ ይሄ ሕይወት በጣም ከብዶኛል፣ በጣም ማስጠልቶኛል። ቢያንስ እንኳን የምንበላውን ነገር እንኳን እንቀይር እያለች ባሏን በነገር ተነካካው ጀምር ባል ግን ለሚስቱ የሚሰጣት መልስ ሁልጊዜም አንድ አይነት ነበር። የተሻለን ነገር እስኪመጣልን ድረስ መታገስ አለብን። ታገሺ፣ ይሄ ጊዜ ያልፋል። ሁሉም ጊዜ ይጠብቃል። ስለዚህ እስከዛ ድረስ መታገስና መመስገን አለብን ይላታል። ነገር ግን ሁል ጊዜ የባሏ ምክርም ንግግር ማይጥማት ሁልጊዜ እንዳማረረች ነበር። ባልም ሁልጊዜ የሚስቱን ንግግር ለመርሳትና ችላ ለማለት ይፈልጋል። አንድ ቀንም በትንሹ ጀልባ ላይ ሆኖ አሳን ለማጥመድ ጠዋት ይወጣል። ነገራቶች ውስጥ ጥምም የሚሉበትና አንድ አሳ እንኳን ማጥመድ ይከብደዋል። ለብዙ ሰዓታት ወጥመዱን ውሃ ውስጥ ልኮ መጠበቅ ጀመረ። ነገር ግን ከወንዝ ውስጥ የሚወጣው ቆሻሻ፣ ሳሮችና ሌላ ነገሮች ነበሩ። አሳ አጥማጁን በጣም ደከመው፣ በጣምም ሰለቸው። ባዶጁን ከተመለሰ ከራሱ ረሃብ በላይ የሚስቱ ጭቅጭቅ ይጨምራል። በዚህም አሳ አጥማጁ በጣም ጨነቀው፣ የሚያደርገው ነገርም ግራ ገባ። ለመጨረሻ አንድ ጊዜ ብቻ ዕድሉን ለመሞከር ፈለገ። ወደ ባህሩ መሃል ገባና ወጥመዱን ባለው ኃይል ወደ ወንዝ ውስጥ ለቀቀው። ትንሽ እንደቆየም ከባድ ነገር ሲጎትተው ተሰማው። ዓሣ አጥማጁም ወጥመዱን ወደ ራሱ መጎተት ጀመረ። ከክብደቱ የመጣ አሳ ይሆናል ብሎ አልጠበቀም ነበር። ምናልባት የሆነ ድንጋይ ወይ የሆነ እንጨት ሊሆናል ብሎ አስቦ ነበር። ነገር ግን ባለ ኃይሉ ሲጎትተው ያየውን ነገር ማመን አቃተው። የሚያበራና ወርቃማ የሆነ ትልቅ አሳን ነበር የያዘው። የአሳው ውበትና ቀለም አሳ አጥማጁን አፍዞ አስቀረው። ነገር ግን የያዘው አሳ በተለምዶ የሚገኝ አሳ አልነበረም። አሳዋ መናገር ጀመረች። እባክህ አንተ አሳ አጥማጅ ወደ ወንዝ ልቀቀኝ፣ ሶስት የፈለከውን ነገር ጠይቀኝና እሰጠሃለሁ። እኔ እዚህ ባህር ንግሥት ነኝ። እባክህ ወደ ወንዙ ልቀቀኝና የፈለከውን ሦስት ነገራቶች እሰጠሃለሁ አለችው። አሳ አጥማጁም አሳዋ እያወራች መሆኑን ሲመለከት በጣም ተገረመ፣ በጣምም ደነገጠ። እኔ ካንቺ ምንም የምፈልገው ነገር የለም። እንደዛ ከሆነ እኔ በነፃ ወደ ውሃው ለቀሻለሁ አላትና አሳዋን ይዞ ወደ ውሃ እንድትሄድ ፈቀደላት። አሳዋን በደስታ አሳ አጥማጁን አመሰገነችውና ወደ ወንዝ ውስጥ ተመለሰች። አሳ አጥማጁ ያጋጠመው ነገር በጣም ገርሞት ነበር። ሰዓቱ መሽቶ ስለነበር ወደ ቤቱ መመለስ ጀመረ። በእጁ የያዘው ምንም ነገር አልነበርም። መረቡን ብቻው። ሚስቱ ቤት ተበሳጭታ እንደምትጠብቆ ያውቃል። ወደ ቤትም ከገባ በኋላ ስላጋጠመው ነገር ሙሉ ለሚስቱ ይነግራት ጀመር። ሚስቱም አሳዋ ታዲያ ይታለች? ብላ ጠየቀችው። በአለም አሳዋንማ በነጻ ለቀኳት አለ። በዚህ ሰዓት ሚስት በጣም ተናደደች፣ በጣም ገነፈለች። እንዴት ያቺን ወርቃማ አሳ ትተሃት ትመጣለህ ወደዚህ አምጥተህ እኮ ብትሸጣት ጥሩ ገንዘብን ማግኘት እንችላለን። ይህንንም ሕይወት እንቀይርበት ነበር። ሶስት ምኞቶችም አሉ ጠይቀኝ እያለችህ በባዶ ትመለሳለህ። ይህንንማ ማድረግ እያለች ባሏ ላይ ትጮህበት ጀመር። ባል ግን የሚስቱን ቁጣና ጭቅጭቅ ለመመለስ ብዙ ሞከረ፣ ነገር ግን አልቻለም። ለብዙ ሰዓታት ሚስት ምንም ሳይደክማት ባሏ ላይ ትጮህበት ጀመር። ሚስትም አሁንም ቢሆን ሂድና ያቺን አሳግኛት ከዚህ የተሻለ ጥሩ ቤትንና ምግብን ማግኘት አለብን። ሂድ ጠይቃት፣ ትሰጥሃለች። ሶስት እኮ ፍላጎቶች አሉ ብላሃለች። ሂድ እያለች ባሏን ታስጨንቀው ጀመር። ባልም የሚስቱ ጭቅጭቅና ቁጣ ሲበረታበት በቃ እሺ ይሄዳለዋል። በዛ ለሊት ተነስቶ ወደዛ ባህር ጋር ሄደ። ባህሩ ፊት ለፊትም ቆሞ እባክሽ አንቺ የዚህ ባህር ንጉስ ሆይ ወደኔ ጋር ውጪ ላወራሽ እፈልጋለዋል። ወዲያውኑ ያ ባሕር አበራና ያቺ ወርቃማ አሳ ወደሱ ጋር ወጣች። አንተ ጥሩ የዋልክልኝ አሳጥማጅ ሆይ ምን ፈልገህ ነው ወደኔ መጣኸው? አለችው። አሳ አሳጥማጁ ሚስቴ በባዶ እጄ በመመለስ የደስተኛ አይደለችም። ያለህን ዕድል ተጠቅመህ ጥሩ ቤትንና ምግብን ማግኘት አለብህ ወደ አንቺ ጋር እንዲሄድ አስገድዳኝ፣ የመጣሁት አላት። አሳዋም ችግር የለውም የፈለግከውን ነገር እሰጠሃለሁ፣ ምኞት ዳርቻ የሌለው ባህር ነው። አሁን ወደ ቤትህ ስትመለስ ሚስትህ የፈለገችውን ነገር ታገኘዋለህ፣ አለችው። አሳ አጥማጁም የአሳዋን ንግግር ሲሰማ በጣም ተገረመ። በመገረም ሁኔታ ሊም ሆኖ ወደ ቤት መመለስ ጀመረ። አሁን ወደ ቤቴ ስደርስ ምን ያጋጥመኝ ሆን፣ ምን ለየት ያለ ነገር ያለው እያለ ከራሱ ጋር እያወራና እያሰበ መሄድ ጀመረ። ወደ ቤቱ ደርሶ ለየት ያለውን ነገር እስኪመለከት ድረስ በጣም ጨነቀው። እንዳሰበውም እና አሳዋ እንደተናገረችው ወደ መንደሩ ሲደርስ ባየው ነገር በጣም ተገረመ። ያቺ ደሳሳና ልትወድቅ የነበረችው ጎጆዋ አልነበረችም። በእሷ ምትክ የሚያምር በድንጋይ የተሰራ ትልቅ ቤት ነበር። አሳ አጥማጁ ያየውን ነገር ማመናቃተው አሳዋ ያለችው ነገር ትክክል ነበር። እየፈራና እየደነገጠ ወደ ቤቱም ይገባል። ወደ ቤትም ሲገባ ሚስቱ በደስታ እየሳቀች ይመለከታት። ካገባት በኋላ ሚስቱ ለመጀመሪያ ጊዜ በደስታ ስትስቅ ተመለከታት። በቤቱ መሃል ላይም ትልቅ ጠረጴዛ ላይ የተደረደሩ የምግብ አይነቶች ነበሩ። እንደዛ አይነት ምግብ ከበላ ዓመታት አልፎ ነበር። ሁል ጊዜ የቀን ተቀን ምግባቸው ዓሳ ነበር። ሚስትን በፈገግታ ለባሏ ባሌ ሆይ፣ አየህ እኔ ያመጣሁት ሐሳብ ትክክል ነበር። ከዛ ድረስ ሳሳ ጎጆ ወጥተን ምን አይነት ቤትን እንዳገኘ ያ ሁል ጊዜ የመረረንና ያስጠላንን ምግብ ቀየረን፣ ምን አይነት ምግብ ልንበላ እንደሆነ አየህ! እያለች በፈገግታ ማውራት ጀመረች። አሳጥማጁ ካገኘው ነገር በላይ የሚስቱ መደሰትና ፈገግታ በጣም አስደሰተው። ጠግበው በልተው የማያውቁት ባልና ሚስት ቁጭ ብለው እስኪጠግቡ ድረስ መብላት ጀመሩ። ከፈለጉት አይነት ምግብም እያማረጡ መብላት ጀመሩ። በልተውና ጠጥተው ከጠገቡ በኋላ በትልቁና ምቾት ባለው አልጋ ላይ ፈልሰስ ብለው ተኙ። ነገር ግን አሳጥማጁ እንቅልፍ አልወሰደውም። እንዴት ይሄ ሊከሰት ቻለ እያለ ስላጋጠመው ነገር ሁሉ ያስብ ነበር። ለሳምንት ያህል በዛ ቤት ውስጥ እንደፈለጉ እየሆኑ ከፈለጉት ምግብ አማርጠው እየበሉ በደስታ መኖር ጀመሩ። ነገር ግን ይሄ ደስታና መንደላቀቅ ጊዜያዊ ብቻ ነበር። ሚስት ካላትም ነገር አልፎ ሌላን ነገር መመኘት ጀመረች። ወደ መንደራቸው ወጥታ ስትመለከት የተከበሩ የንጉሥ ሚስቶች በተንደላቀቀ መጓጓዣ ላይ ብዙ ሰራተኞችና ዘበኞች እየጠበቋቸው ሲሄዱ ስትመለከት፣ እሷ የምትኖረው ኑሮ እየናቀችው መጣች። ምናለ እንደነሱ በሆንኩኝ፣ ምናለ እንደዚህ ትልቅ ቤተ መንግሥት ኖሮኝ ብዙ ሰራተኞች በኖሩኝ አለች። እንደገና ባሏ ጋርም ተቆጥታ ሄደች። እኔ አሁን እየኖርኩት ያለሁት ኑሮ አጥጋቢ አይደለም፣ ምንም ያስደሰተኝ አይደለም። እስቲ ወደ መንደሩ ወጥተህ ተመልከት የንጉሥ ሚስቶች ምን አይነት ኑሮን እየኖሩ እንደሆነ እኔም እንደዚህ አይነት ኑሮን መኖር እፈልጋለሁ። ከኔ ጋር ብዙ ሰራተኞችና ወታደሮች እንዲኖሩኝ እፈልጋለሁ። ያች የአሳ ሶስት እድልን ሰጥታ አንድ እድሉን ብቻ ነው የተጠቀምከው። ሄድና እንደገና ጠይቃት። የተንደላቀቀ ቤተ መንግስትንና ብዙ ሰራተኞችንና ወታደሮችን እፈልጋለሁ። ሂድና ንገራት። እንደምታደርገው እርግጠኛ ነኝ አለችው። ባል በሚስቱ ንግግር በጣም ግራ ተጋባ። አሁን ባለን ህይወት ላይ እኮ ምንም የጎደለብን ነገር የለም። እንዴት እንደዚህ አይነት ነገርን ትመኛለሽ? ይሄማ የማይሆን ነገር ነው። ባለን ነገር አመስግንና ተብቃቅተን መኖር ሲገባን ከኛ የባሰን ትልቅ ነገር መመኘት የለብንም እያለ ሚስቱን ለማሳመን መሞከር ጀመረ። ነገር ግን ሚስት ባሏን አልፋታ ብላ ተጨቀጭቀው ጀመር። አሳ አጥማጁም የሚስቱ ጭቅጭቅና ቁጣ ሲበረታበት በዛ ሌሊት እንደገና ወደዛች አሳ ጋር ለመሄድ ወሰነ። በፍርሃት ተውጦ ምን አይነት ምክንያት ለአሳዋ እንደሚያቀርብላት እያሰበ ወደ ወንዙ ጋር ይደርሳል። ወንዙ ጋርም እንደደረሰ አንቺ የባህር ንግስት ሆይ እባክሽ ወደዚህ ውጪ፣ ያለ፤ ወዲያውኑ ባህሩ እያበራ ያቺ አሳ ብቅ አለች። አንተ ባለ ውለታ የዓሣ አጥማጁ ሆይ ምንፈልገህ ነው ወደዚህ የመጣህ አለችው ዓሣ አጥማጁም እያዘነ ባለፈው በተሰጠኝ ነገር ሚስት የደስ አላላትም፣ ጭማሪ እንፈልጋለች። እሷ ንግስቶች በምድር ላይ እንደሚኖሩት መኖር ትፈልጋለች ትልቅ ቤተ መንግስት ብዙ ሰራተኞችና ወታደሮችም እንዲኖሯት ትፈልጋለች። አሉ ወርቃማዋ አሳም፣ መጀመሪያም እንዳልኩ ሁኮ ምኞት የሚባለው ነገር ዳርቻ የሌለው ባህር ነው። ነገር ግን ሚስትህ የፈለገችው ነገር ተሞልቶላታል። ወደ መንደርህ ተመልስ፣ የፈለገችው ነገር ተሞልቶ ታገኘዋለህ አለችው። አሳ አጥማጁም ይህንን ሲሰማ አሳዋን አመስገኖ ወደ ቤት መመለስ ጀመረ። ወደ ቤት ሲሄድ ምን አይነት ነገር እንደሚገጥመው እያሰበ በምን አይነት መልኩ እንደሚቀየር እንደመጀመሪያውም እያሰበ መሄድ ጀመረ። ወደ መንደሩ ሲደርስ ያየው ነገር ማመናቃተው ያ ቤታቸው ሙሉ ለሙሉ ወደ ቤተ መንግስት ተቀይሮ ነበር። በጣም ትልቅ ሕንፃ እንዲሁም ብዙ ሰራተኞች፣ ወታደሮችም ያጀቡት ቤተ መንግሥት ነበር። ባየው ነገር አሳ አጥማጁ በጣም ተገርሞ ወደ ውስጥ መግባት ጀመረ። ሰራተኞቹና ወታደሮቹ እንዴት አቀባበል እንደሚያደርጉለት የውጭውና የመናፈሻው ማማር በጣም አስገረመው። ወደ ውስጥም ገብቶ ሚስቱን እስኪያያት ጓጓ። ሚስቱ በትልቅ ዙፋን ላይ ቁጭ ብላ ሰራተኞችና ወታደሮች ከበዋት የፈለገችውን ነገር እያዘዘች ነበር። አሳ አጥማጁም ወደ ሚስቱ ጋር ጠጋ አለ። ሚስቱም አየህ አይደል፣ እንደዚህ አይነት ሕይወት እንዴት ደስ እንደሚል። አሁን ቁጭ ብዬ የፈለግኩትን ሰራተኛ እያዘዝኩ የፈለግኩትን ነገር ማድረግ እችላለሁ አንተም ብትሆን እንደዛው አያሃደል የተሻለን ነገር መመኘት ማለት ይሄ ነው፣ ትለው ጀመር። የፈለገችው ነገር ስለተሳካላት ሚስቱ በጣም ደስተኛ ነበረች። አሳጥማጁም እንደገና የሚስቱ ፈገግታና ደስታ ስለተመለሰ ደስ አለው። ከትልቁ ቤተ መንግስትና ካገኘው ነገር ሁሉ ይበልጥ ያስደሰተው የሚስቱ መደሰትና ፈገግታ ነበር። ሚስቱ ተመችቷት እዛ ዙፋን ላይ መቀመጥን ታዘወትራለች። የፈለገችውን ነገር ሰራተኞችን እያዘዘች የፈለገችውን ነገር እያስመጣች መዋል ጀመረች። ባል ግን በዛ ሰፊ ቤተ መንግሥት ውስጥ ብቻውን በመሆኑ በጣም አዘነ። ከሚስቱ ተለይቶ ብቻው መተኛት ጀመረ። የሚፈልገውን ነገር አማርጦ ቢበላም ብቸኝነቱ ግን አስደበረ። ድሮ በዛች ትንሽ ጎጆ ላይ ምን ያህል ተሳስበውና ተወደው እንደሚኖሩ ሲያስብ የአሁኑን ሕይወት እየጠላው መጣ። ሚስት ከባሏ ጋር መሆን ትታ የፈለገችውን ነገር በማሳካት ልብሶችን በመቀያየር ጌጣጌጦችንና ወርቆችን በመልበስ ብዙ ባለሀብቶችንና ሀብቶችን እና የንጉስ ልጆችን ወደ እሷ ጋር እየጠራች መጋበዝና ከነሱ ጋር መዋል ጀመረች። ነገር ግን በሚያስገርም ሁኔታ አሁንም ይሄ ነገር እያረካት አልመጣም። የፈለገችው ነገር ተመቻችቶላት እንደፈለገች እየሆነች አሁንም ተለቅ ያለን ነገር መመኘት ጀመረች። ያች ወርቃማ አሳ ሶስቱን ምኞቱን ሰታን ሁለቱን ተጠቅመንበታል። አንድን የቀረን ለምን አንድ ብቻ ይቀረናል? እኔ ንግስት እስከሆንኩ ድረስ ወርቃማዋ አሳ ራሷ እዚሁ መታ የእኔ ሠራተኛ መሆን አለባት። የፈለገችውን ነገር እያዘዝኳት ለእኔ መስራት አለባት። ይህንን ሳደርግ ነው ከሁሉም የበላይና ከፍ ማለት የምችለው አለችና አሰበች። ወዲያውኑም ምስኪኑ ባሏ ጋር ሄደች። እኔ ከዚህ የተሻለን ነገር ተመኝቻለሁ። ይህንን ነገር ደግሞ ልታደርግልኝ ይገባል ወደ ወርቃማዋ አሳ ጋር ሂድና ራሷ እኔ ጋር መታ ሰራተኛ እንድትሆን ንገራት። አሊያ ብዙ ወታደሮችን ወደ ባህሩ ልኬ ገለው እንዲያመጧት ነው የማደርገው። እንደዛ ከሚሆን በሰላም ወደዚህ እንድትመጣ ንገራት እያለች ባሏን ታዘው ጀመር። አሳ አጥማጁ ይህንን ሲሰማ ከበፊቱ የበለጠ በጣም ደነገጠ። ምን ለማለት ፈለገች ነው? የፈለግሽውን ነገር እኮ ከበቂ በላይ ተሰጥቶሻል። እንዴት ነው ጥሩ የዋለልሽን አካል እሱ ላይ መጥፎን ነገር ለማሰብ የምትፈልጊው? ይህንን የሞኝና የሕፃን ልጅን አስተሳሰብ መቼም ላድርግልሽ አልችልም ማለት ሚስትም በጣም ተናደደች። እኔ እኮ ንግስት ነኝ፣ ያዘዝከውን ነገር ደሙ ልታደርግ ይገባል። አሁን ተነስተ ይህንን የማታደርግ ከሆነ ከቤተ መንግስቱ አባረሃለሁ አለችው። ባል ሚስቱ ሀብት ከመጣላት በኋላ በመቀያያሯ በጣም ተገርሟል። እኔ ጥሩ የዋለልኝንና ሕይወቴን የቀየረልኝን አካል መቼም በመጥፎ ሊውልለት አልፈልግም ስለዚህ የምትዩውን ነገር ላደርግልሽ አልችልም ማለት። ነገር ግን ያቺ ምኞቷ የማያልቀው ሚስቱ ተጮህበት እና ተቆጣው ጀመር። ወታደሮቿን ማስመጥታ በግድ ወደዛ ባህር ይዘውት እንዲሄዱ አደረገች። ወታደሮቹም እየጎተቱ ከቤተ መንግሥቱ ወጥተው ወደ ባህሩ እንዲሄድ በግድ እየጎተቱ ይገፉት ጀመር። ባልም በጣም አዝኖ የሚያደርገው ነገር ስላጣ ወደ ባህሩ ጋር ይሄዳል። አሳጥማጁ በጣም ፈርቶ ነበር። እየፈራም ወደ ባህሩ ተጠግቶ፣ አንቺ የባህር ንግሥት ሆይ እባክሽ ወደዚህ ውጪ አላት። ያቺ ወርቃማ አሳም ወደሱ ጋር ለመምጣት ጊዜ አልፈጀባትም ነበር። ወዲያውኑ ባህሩ በብርሃን ተሞላና ወደ ውጪ ወጣች። ባለውለታ የአሳ አጥማጅ ሆይ ምን ፈልገህ ነው ወደዚህ የመጣኸው? አለችው። አሳ አጥማጁ ሚስቱ ምን ያህል ምኞት እንዳላትና በምን አይነት ሁኔታ ወደዚህ እንደመጣ ሁሉንም ነገር ነገራት። አሳዋን በመናደድ ሚስትህ እንዳልኩህ ምኞቷ ገደብ የለውም። ምድር ላይ ያለው ነገር ሁሉ ቢሰጣት ምኞቷ አይቋረጥም። ስለዚህ አንተ አትጨነቅ፣ ወደ ቤት ተመለስ። እሷ ቅጣቷን አግኝታለች። አንተ ወደ ቤትህ ተመለስ አለችውና ድጋሚ ላትታይ ወደ ወንዝ ውስጥ ገባች። አሳ አጥማጁም አሳዋ ከገባች በኋላ ሚስቴ ላይ ምን ደርሶባት ይሆን፣ በምን አይነት ሁኔታ ቅጣቷን ተቀብላ ይሆን እያለ እያሰበ ወደ ቤቱ መመለስ ጀመረ። ወደ መንደሩም ደርሶ ወደ ቤቱ ሲመለስ ያ ትልቅ ቤተ መንግስትም ሆነ የሚያምር ቤት እነዛ ሰራተኞች የሚሆኑ ወታደሮች አልነበሩ። የድሮ ሊወድቅ የደረሰው ጎጆ እንደነበረው ተቀምጧል። ምንም አይነት ለውጥ አልነበረውም። ወደ ውስጥም ሲገባ ሚስቱ አዝናና ተከፍታ ቁጭ ብላ ነበር። በደረሰባት ነገር በጣም አዝና ምኞቷ ገደብ አለመኖሩ ቅጣት እንደደረሰባትም አውቃ ቁጭ ብላ እያለቀሰች ነበር። እስካሁን ያሳለፉት ከዛ ከሚያምር ቤት ወደ ቤተ መንግስት ተቀይሮ እሷ ንግስት ሆና የፈለጉትን ነገር እያማረጡ እየበሉ እያዘዙ ያሳለፉት ነገር ህልምና ቅዠት ሆነ። በተሰጣት ነገር ባለማመስገኗ ተብቃቅታና ተደስታ መኖር ሲገባት ከሷ የበላይዋን እያየች የነሱን እየተመኘች የተሰጣትን ነገር በመጥላቷ ምክንያት የደረሰባት ነገር እያሳዘናትና ቁጭት ሆኖባት ቀረ። አሁን ምግብን ከማማረጥ ወጥተው በተንደላቀቀ አልጋ ላይ ከመኖርና ከመተኛት ርቀው እንደ ድሮ አሳ ብቻ እየበሉ ለጀርባ በማይመችና በሚቆረቆር አልጋ ላይ መተኛት ጀመሩ። ይህ ነገር ከአሳ አጥማጁ የበለጠ ትልቅ ጠባሳን የፈጠረው ሚስቶ ላይ ነበር። ምክንያቱም ይሄ ሁሉ ነገር የደረሰው በሷ ምክንያትና መስገብገብ ነበር። ከዛን ቀን በኋላ ሚስት ባሏን አክብራ እሱን ወዳ በተሰጣት ነገር አመስገና መኖር ጀመረች። ትልቅ ትምህርትም ሆናት። የዛሬው ታሪካችን ይህንን ይመስላል። እንደ ተማራችሁበትና ትምህርትን እንደወሰዳችሁበት ተስፋ አደርጋለሁ። ቪዲዮው ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።